አንድ ሰው ቆይ፣ ንገራቸው ቆይ፣ ሁሉ ንገራቸው። አንድ ሰው ሁሉ ፍጡር ማለት ነው። አንድ ነገር ንገረ። ሀቢባ ማለት የድሮ ላይፋ፣ የድሮ ነው።

እዮዳብ ልጇ የተሰደበው እኮ ማህበረሰብ ከነካች በኋላ ነው። ከዚህ በፊትም እኮ ልጅ የተሰደበ ብላ ልዕልቲን ስትወነጅል ነበረ ዜዶ ከህዝብና ከግለሰብ ማንን ነው አንቺ ደግ አደረገች ጠጣች። አንቺ እኮ ህዝብ ነሽ። መጀመሪያ ማናችሁም ሁኑ፣ ማንም ህዝብን ነው ማክበር ያለባችሁ። ማንም ሰው የፈመሰው እዚህ ጋር የደረሰው በህዝብ እገዛ ነው። ህዝብ ስጥ ቆይ እስኪ ቆይ እስኪ አብሶሊት ቆይ እስኪ አንድ ነገር እንገርሽ ሴት ነሻ ሴት ነሽ ሀቢባ ደግሞ ለሴት ያሳም ለውጥ የምትቆም ናት፣ የምትቆም ናት። አብሶ ቆይ ልንገርሽ፣ ቆይ ልንገርሽ፣ ልጨርስልሽ፣ ልጨርስልሽ። ሀቢባ ደግሞ ለእኔ እኔ አንቺ አውሮፓ ትኖርቻለሽ አሜሪካ ምናምን የእንግሊዝ ምናምን፣ እኔ ደግሞ አንደኛ ሀቢባ ናት። ለምን ብትይ ሀቢባ ለእኔ ብዙ ነገር ናት። ሀቢባ ቢከፋኝ እንኳን እኔ

እኔ ለን የምትኖረው ሀቢባ እንጂ አብሶሉት አይደለችም። ሀቢባ ማህበረሰባችንን እየተሳደበች መኖር አንተ መልክ አውቃለሁ። በቢለ ተወጣለህ። ጃፕዬ ማህበረሰባችንን መሳደብ አለባት ወይ ነው? ዜድ እኔ ስታደብ አይቻት አላውቅም። በቃ አንቺ አላየሽም እና አልተሳደበችም ማለት ነው ወይ አንቺ? ሀቅ ተናገርኩ ተሰርባ ተቅም በቃ፣ እንደዛ ስትይ ከእኛ ጋር ትጋጫለሽ፣ ከህዝብ ጋር ትጋጫለሽ። እንከባበር ገባሽ። አንቺ ህዝብ አለሽም አንቺ ኧረ፣ ዝም በይ በእናትሽ። ያላሸነፈሽ ያት ሀቢባ ፍቅር ብቻ እሱ ብዛያ ትፈልግኛ አይመለከተንም። ገባሽ? ሀቢባ ከአንቺ በላይ ለእኔ ትቀርበኛለች፣ ግን ደግሞ ህዝብን ስትነካ ከማንም በታች ናት። እየነገ ብትቀርብሽ ብትቀርብሽ በምክር በውስጥ ሀቢባዬ እንደዚህ አደረግሽ እ አደባባይ ውስጥ ለሀቢባ መሳርብ የለብሽም። አንዳንድ ሰው ልንገርሽ፣ አንድ የሚዩት አርጊና አዳምጪ። አላዳምጥሽም። የውሸት ደምቅ ከሆነ እኔ ሳይለንት

ቢባ ፍቅር ብቻ በቃ። እዩ እዩ ዝም ብላ ውለሶደ ሃቢባ የሚያሸንፍ የለም በቃ፣ ተሸናፊ እንጂ አሸናፊ የለም። ፍቅር ችግር ሌላው ቦታ ውስጥ ብሮ አበረሰብ እየተሳደበች ነው ማስቆም ያለባችሁ የምትወዷት ከሆነ አስቁሙ። በቃ ችግር የለውም። ማስቆም ካለብን እናስቁማለን። ከተሳደበች ግን በቃ ሀቢባ በቃ የአረብ ብቻ ሳይሆን አረብ ሀገር ብቻ ሳንሆን ሌላ ሀገር ያለች ጀግና ናት። በቃ ሀቢባ አንደኛ ናት። በቃ ተሸንፋችኋል። በሀቢባ በቃ እሷ በቃ አትሸነፍም። አንቺን አይነት ወሬኞች ልጅ እምታወራው አሁንም እኮ እየተጣላሻለሽው ከማህበረሰብ ጋር ነው። እንደ ግለሰብ የግል ጉዳይሽን ማህበረሰብ አልነካችም። በቃ የኛ ማህበረሰባችንን ተሳድባለች። በቀድሞ አሁን አይ

አንድ ሰው ሚት እንዳያደርገኝ ሚት እያደረጋች ያለው አሁን ችግር የለም። ዜድ ዜድ አዳምጭ መጀመር አገባሽ ሰው የሚለውን ማዳመጥ ሞክሪ። ዩዳለሽ ኖ እያዳመጡሽ ነው። አዳምጭ እያሉች ነው አይደል? እንዲ ሁሉም ብሮ። ስለዚህ ተነጋገሪ። በንግግር ከሆነ ህጻናት አይደለም ብዙ አንድ ነገር ንገረ እኔ ብሮ፣ አንተ ጓደኛዬ ከሆንክ የምትቀርበ ከሆንክ በውስጥ ነው የምታወራኝ እንጂ አደባባይ ላመጣ አታዋርደኝ። ኖ ይሄ ነገር መሆኑና አለመሆኑ እኮ አታውቂም። ማስረጃ ምናምን መጠየቅ አለብሽ ገባሽ? እንጂ እንደዚህ ስላልሽ ስለ ጮክሽ ብዙ ሰው ይከታተልሻል። ስለዚህ የሚያውቅሽ ሰው ስለሆነ በጩኸት አታሳውቂ ራስሽን። አይደለም እኔ ደግሞ አንድ ነገር ንገረ ብሮ፣ አንድ ነገር ንገረ እኔ ያልኩት በቃ እኔ አረብ ሀገር ነው ያለሁት። ገባ እኔ የምታስፈልገኝ ሀቢባ እንጂ ወይ ጃፒ ወይ ዮዳ አይደለም። እሱ እኮ ለአንቺ ሊሆን ይችላል እኮ ለብቻ ፍቅር ው እዮዳጋ እዮ እዮዳጋ ያለው ፍቅር ለሀቢባ ብቻ ነው ፍቅር ያለው። ይኸውልሽ ለማንም ሰው ይኸውልሽ፣ የሰው ልጅ ሀሳብ ብቻሽንም ቢሆን ዜድ ሀሳብ የሰው ልጅ አስጨርስ። ይሄን ልመጪ ገባሽ፣ ሀሳቡን ይጨርስ ሄዶ አንድ ነገር አለ። ማንም እየወቀጥኩ አይደለም። ቆይ አንዴ ልናገር። እሷ ብቻ ሳይሆን እሷን እኮ እኛ እንድንረ ሰው የተቸገረ እንዲረዳ የሚያደርገው እኮ ሌሎች ደጋግ ሰዎች እኮ ናቸው፣ አይደለም እነሱ ናቸው። ደግሞ ለማን በመጣው ማን በከፈተው እሷ ግን ማለት ነው። ለእኔ ግን እነዛ ናቸው። እነዛ ደጋጎችም ናቸው ማመስገን ካለበት እነዛ